አ ቅድስተ ቤተ ክርስቲያን ቅድስት ማርያም ሲላ ቅዱስ ቅዱስ ቅዱስ ተብሎ የምትመሰገን ምስጋና በሰማች ላይ ከፍ ከፍ ብሏልና።

ከእርሱ ጋር ከመንፈስ ቅዱስ ጋር ዛሬም ለዘውትርም ለዘላለሙ አሜን። ሁሉን የምትስ ጌታ ሆይ እንለምንሃለን፣ እንማልድሃለን። በመላው ሌሊት እንደጠበቅከን፣ ወደ ቀደመ ብርሃን እንዳግመኛ እንዳደረስከን፣ በሚመጣው ሌሊት ጠብቀን። ፍቅርን ያለ ኃጢአት በሰርክና በሌሊት ስጠን። ከሌሊት ፍርሃት ከዐመፀኛ እና ከሐሰተኛ ስበጠበጀን ሰው እንደ ተሰውረውን ይቀርባል! አንተ እግዚአብሔር ሰው ወዳጅ ነህና፣ በአንድ ልጅ ላንተ ይገባል፣ ከእርሱ ጋር ከመንፈስ ቅዱስ ጋር ዛሬም ለዘውትርም ለዘላለሙ አሜን። አቤቱ እስከ መቼ ፈጽሞ ትረሳኛለህን? እስከ መቼ ፊትህን ከኔ ትመልሳለህን? እስከ መቼ በነፍስ ያዘን እኖራለሁን? እስከ መቼ ቢወር ጊዜ ትጨነቅብኛለችን? እስከ መቼ ጠላቶች በእኔ ላይ ይታበያሉን? አቤቱ አምላኬ ተመልከተኝ ስማኝ። ለሞት እንዳያንቀላፉ ዓይኖችን አብራቸው። ጠላቶች ያሸነፍነው እንዳይሉ የሚያስጨንቁኝ እኔ ብናወጥ ወጥ ደስ እንዳይላቸው። እኔ ግን በቸርነትህ ታመንኩ ልቤም በማዳነ ደስ ይለዋል። የረዳኝ እግዚአብሔርን አመሰግነዋለሁ። ለልዑል እግዚአብሔር ስም እዘምራለሁ። የስጦታን መጀመሪያ ኢየሱስ ክርስቶስ የዓለምን ኃጢአት የምታርቅ የእግዚአብሔር በግ አንተ ነህና ይቅርበለን በአባት በጥበ መስፈርት ከሰማይ ወርዳልና ተፈጠርከ ማይተለዋጭ የሆነ ፍጥረትን ታደንዘን በንፋስ ክልፍ የሚሄዱትን መላይችን ረቂቃንን የሚያገለግሉት የእሳት ነበልባል የሚያደርጋቸው ምድሪቱን እንድትንቀጠቀጥ ያደርጋታል። ተራሮችን ያስሳቸዋል፣ ይጨሳሉ። ዓለምን ያስክ አንድ አምላካችን እግዚአብሔር በስጦታ መንፈስ ወገኖችን አድናቸው። አቤቱ አምላካችን ወይ በስጦታ መንፈስ ወገኖችን ደስ አሰኛቸው። ጭንቁን የምታቀል የተቸገረን የምትረዳ አንተነህ የአዋርያት ጌጣቸው የነዳን ገንዘባቸው ተስፋ አላጡ ሰዎች ተስፋቸው ሙታንን የምታነሳቸው ኢየሱስ ክርስቶስ ላ ዋይሎ ጥሎ የምትሆን አንተን እናመሰግንሃለን። ዛሬም ለዘውትርም ለዘላለሙ አሜን። አቤቱ ጸሎቴን ስማ፣ ጩኸቴም ወደፊት እዬ ድረስ። በመከራዬም ቀን ፊትህን ከእኔ አትመልስ፣ ጆሮ ወደ እኔ አዘንብል። በጠራው ቀን ፈጥነ ስማኝ። ዘመኑም እንደ ጢስ አልኳልና አጥንቶቼም እንደ ሳትደርቋልና ተቀሰብኩ ተቀሰብኩ ልብ እንደ ሳትደረቀ እህል መብላት ረስቶኛልና ከጩኸት ድምፅ የተነሳ ሥጋዬ በአጥንቶቼ ላይ ተጣበቀ። እንደ ሜዳ ሆንኩ። ሌሊትን በሆነ እንዳለ ጉጉት ሆንኩ። ጠላቶች ሁልጊዜ ይሰድቡኛል። የሚያሳድዱ ተማማሉብኝ። አመድን እንደ እርቅም ያለውና መጠጤንም ከእንባዬ ጋር ጠጥቻለሁና ከቁጣ መቅሰፍት የተነሳም ተጥለኸኛልና

የሚፈጠር ሕዝብ እግዚአብሔርን ያመሰግነዋል። ከሰማይ የሆነው መቅደሱን ተመልክቷል። እግዚአብሔር ከሰማይ ሆኖ ምድን ጎብኝቷል። የእስረኞቹን ጩኸት ይሰማ ዘንድ የተገደሉትን ሰዎች ያድን ዘንድ የእግዚአብሔር ስም በጽዮን ምስጋናና በኢየሩሳሌም ይነግሩ ዘንድ አሕዛብ በአንድነት በተሰበሰቡ ጊዜ ነገሥታትን በእግዚአብሔር ይገዙ ዘንድ በኃይሉ ጎዳና መለሳቸው። የዘመኔ ማነስ ንገረኝ በዘመኔ መኩሌታ ተሰደኝ ዓመታቶች ለልጅ ልጅ ናቸው። አቤቷን ታስቀድመ ምድር መሰረት ሰማያቶቾች ስራ ናቸው። እነርሱ ይጠፋሉ፣ አንተ ግን ትኖራለህ። ሁሉም እንደ ልብስ ያረጃል፣ እንደ መጎናጸፊያም ትለውጣቸዋለህ። ይለውጡማል፣ አንተ ግን የዋንተን አመታ ተከቶ ያልቅም። የባረች ልጆች ይኖራሉ፣ ዘራቸው ለዘላለም ይጸናል። ቤቱ ከክፉ ቀን መከራ ከጥፋ ሰዓቱ የታደደን ዘንድ ከክፉ ሰው ወይተንኮልካ አኬትም ከስራት ድንገት ከሚመጣብን መከራ ቤቱ አምላካችን በዚህ ሰዓት አድነና አለመኒያ ያስ ከአምላካችን እግዚአብሔር አንተ ነህ። አቤቱ አምላካችን ረድኤት ድኅነት የሚገኝ ከአንተ ዘንድ ነው እና ጌትነት የተማጸነ ውልባር ያንዳዊቱን ከክፉ ጦርነት ያዳንከው ዳንኤልን ከአናብስት አፍ፣ ሶስናን ከረበናት፣ አናንያን፣ አዛርያን ሚሳኤልን ከባቢሎን እሳት ያዳንካቸው አቤቱ አምላካችን እኛን ካላውያን ከአመፀኛ ትውልድ አድነን፣ ነፍሳችንን ሥጋችንን በቸርነት ጠብቅ። ቤተ ክርስቲያናችንን በምስጋና በጸሎት በቀናች ሃይማኖት ጠብቅ አምላካችን፣ ወይቅር በለን አባታችን። በሰማይ የምትኖር ወደ ፈተና አታግባን ከክፉሉ አድነን እንጂ ለሰይጣን ከመሸነፍ ከመዋረድም ከመውደቅም አድነን። በየጊዜውና በየሰዓት ሁሉ ያለ ድካም ያለ ሀኬት እናገለግል ዘንድ እርዳን። በአንድ ልጅ በእርሱ ያለ ክብር ጾ አንተ ይገባል። ከእርሱ ጋር ከመንፈስ ቅዱስ ጋር ዛሬም ለዘውትርም ለዘላለም አሜን። አቤቱ በመዓትህ አትቅሰፈኝ በመቅሰፍትህም አትገሰጸኝ ፍላጻዎችህ ወግተውኛልና እጅህም በላዬ ከብዳለችና ከቁጣህ ፊት የተነሳ ለስጋዬ ድኅነት የለውም ከኃጢአቴ ፊት የተነሳ ለስግድ ለአጥንቶቼ ሰላም የላቸውም ለስጋዬ ድኅነት የለውም ከኃጢአቴ ፊት የተነሳ ለአጥንቶቼ ሰላም የላቸውም ኃጢአቴ ከራሴ ፀጉር በዝቷልና

በሽንገላ ላይ ይማከራሉ። እኔ ግን እንደማይሰማ ደንቆሮ ባፉ እንደማይከፍት ዲዳ ሆንሁ፣ እንደማይሰማ ሰው ባፉ መናገር እንደማይችል ሰው። አቤቱ ባንተ ታመንሁ። አቤቱ አምላኬ አንተ ስማኝ። የጠላቶች መዘባበቻ ታድርገኝ ብያለሁና እግሬ ቢሰናከል በእኔ ላይ ብዙ ነገር ይናገራሉ። እኔ ሲገርፉ ይዘንዳ ቆስሮ ቁስሌም ሁልጊዜ በፊት ነውና በደሌን እናገራለሁ፣ ስለ ኃጢአቴም እተክዛለሁ። ጠላቶች ያኖች ይወረቱብኛል በአመፅም የሚጠሉ ብዙ በበጎ ፈንታ ክፉን የሚመልሱልን ጽድቅ ስለተከተልኩ ይከሱኛል። እንደ ርኩስ በድን ወንድሞቻቸውን ጣሉ። አቤቱ አንተ አትጣለኝ፣ አምላኬ ከእኔ አትራቅ። የመድኃኒቴ አምላክ ሆይ እኔን ለመርዳት ፍጥህን። ሁሉን የምትይዝ እግዚአብሔር ወይ፣ እንለምንሃለን፣ እንማልልሃለን። ለታመሙ እህት አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን ሕይወታቸውን ስጣቸው። የሕፃናቶችንም ሕይወታቸውን ስጣቸው። የደዌ መንፈስን አርቅ ግን ሁሉም ሁሉ ከነሱ አሳረፍ። አቤቱ ቅጣ ፈጥኖ ይደረግልን። ነፍስን የምታድን ስጋን የምታድን ስጋ ደማ ሁሉም የምትጎበኛ አንተና በርኩሳን መናፍስት የሚጨነቁትን ነፃ አድርግ። የተጨነቀችውን የተቸገረችውን ሰውነት ፍጹም እረፍት ስታሳረፍ ደማ ሁሉ ከዚህ ቤት አስወጠጠ ስለድከ የራሳችን የቁራኝነት ደው ያርቅ ፍጹም ደህንነትን ስጠን። በአንድ ልጅ በርሱ ያለ ክብር ከበሪ ከእርሱ ጋር ከመንፈስ ቅዱስ ጋር ከበር ለአንተ ይገባል። ከእርሱ ጋር ከመንፈስ ቅዱስ ጋር ዛሬም ለዘውትም ለዘላለሙ አሜን። አቤቱ እንደቸርነት መጠን ማረኝ፣ እንደ ምረትን ብዛት አጥቴን ደምስ። እስከ በደል የፈጽመ እጠበኝ፣ ከኃጢአት የማንጻኝ ኔ በደሌ ነው ይቻለውና ኃጢአት የሁል ጊዜ ከፊት ነውና አንተን ብቻ በደልኩ፣ በፊትም ክፋትን ያደረግኩ፣ በነገርም ትጸርቅ ዘንድ ፈፈትም ታሸንፍሰን ነው በኃጢአት ተሰነስኩ እናቴም በአመጻ ወለደችኝ። ነውነትን ወደድክ የማይነገር ስቡ ስጦታን አስታወቀኝ። በኤርሶን መርጨኝ ነጻማለሁ፣ ጠበይ ከወረደው ይልቅ ነጭ ሆናለሁ። ሀሴትና ደስታ አሰማኝ፣ ጻርቀና ጠጦች ደስ ይላቸዋል። ከኃጢአቴን ፊት መልስ በደሬ ሁሉ የደምሳ ቤቱን ጽል ብፈጠር ሊቀነው መንፈስ በውስጥ ያድስ። ደስታና ማዳያ ስጠኝ፣ በጽኑ መንፈስ ማጽናኝ። መንገድን ለአጥ አስተምራቸው ዘንድ ዝንጎች ወደ አንተ የመለሱ ዘንድ። የመድኃኒት አምላክ ሆይ እግዚአብሔር ከደም አድነኝ፣ አንደበቴም በአንተ ጽድቅ ደስ ይብሏል። አቤቱ ከንፈሮችን ክፈት አፌን ምስጋናን የወራ መሳትን ብትወድ በሰጠሁ ነበር። የሚያቃጠሉ መሳት ደስ ያሰኝም። የእግዚአብሔር መስዋይት የዋ መንፈስ ነው። የተዋረደ የሆነውን ልብ እግዚአብሔር አይንቅም። አቤቱ በውዴታ ጽዮንን ስ ማምራት፣ የኢየሩሳሌም ቅጥሮች ይታነጹ። የፅርቁ መስዋይት መባብ የሚያቃጠሉ መስዋይት በወደደ ጊዜ ያን ጊዜ በመሠዊያ ላይ ፍሪዳዎች ይሰዋሉ። አቤቱ ምሕረት ፈጥኖ በላችን ላይ ትደረግ የፊት ብርሃን በሰውነታችን ላይ የሚያደን ምሕረት ይምጣ፣ ደስ የሚያሰኝ ቸርነት ይገለጽ። አቤቱ ከክፉ ነገር ከስህተት ሁሉ ጠብቀን፣ እንደተናገርከው ተቀበለን፣ በእኛና ባንተ መካከል ሰላምንም አድርግ የበደለው ወደ አንተ መመለስ ይቻላል እና ቁጥር በሌለ በቦታ ሁሉን ሰግድላለን። ድካማችንን ትሸከማል፣ ኃጢአታችንን ትታገሳል። አቤቱ አምላካችን እግዚአብሔር አንተ መሐሪ ነህና። እግዚአብሔር ይጠብቀኛል የሚያሳጣኝ የለም። በለመለመ መስክ የሚያሳድረኛል፣ በረፍታ ዘንድ አሳደገኝ። ነፍስ የመለሳ ስለ ስሙ በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሔር አንተ ከኔ ጋር ነህና ክፉን አልፈራም በትል ምርኩዝ እነሱ ያጽናኑኛል። በፊት ገበታ አዘጋጀልኝ በፊት በገበታ አዘጋጀልኝ በሚያሰጋዩ ሰዎች ፊት ለፊት ምራሴን በዘይት ቀባ። ጽዋዬ የተተረፈረፈ ነው። ያረካለም ምሕረት በሕይወቴ ዘመን ሁሉ ይከተለኛል። በእግዚአብሔር ቤት ለረጅም ዘመን እኖር ዘንድ። እግዚአብሔርን አመስግኖች ቸር ነውና፣ ምሕረቱ ለዘላለም ነውና። የአማልክትን አምላክ አመስግኖት፣ ምሕረቱ ለዘላለም ነውና። የጌቶችን ጌታ አመስግኖት፣ ምሕረቱ ለዘላለም ነውና እርሱም ብቻውን ታላቅ ታምራትን ያደረገ ምረቱ ለዘላለም ነው እና ሰማያትን በጥበቡ የሰራ ምረቱ ለዘላለም ነው እና ምድር በኋላ ላይ ያጸና ምረቱ ለዘላለም ነው እና ብቻውን ታላላቅ ወራነትን የሰራ ምረቱ ለዘላለም ነው እና ለፀሐይ ቀንን ያስገዛው ምረቱ ለዘላለም ነው እና ለጨረቃና ለከዋክብትን ያስገዛቸው ምረቱ ለዘላለም ነው እና ከበኩራቸው ጋር ግብፅ የገደለ ምረቱ ለዘላለም ነው። ስራይነ ከመካከላቸው ያወጣ ምረቱ ለዘላለም ነው እና በጸናች እጅ በተዘረጋችም ክንድ ምረቱ ለዘላለም ነው እና ኤርትራን ባህር ፈጽሞ የከፈለ ምረቱ ለዘላለም ነው። ስራይነ በመካከሉ ያሳለፈ ምረቱ ለዘላለም ነው እና ፋሮና ሰራዊቱን በኤርትራ ባህር ውስጥ የጣለ ምረቱ ለዘላለም ነው እና ዝቦን በምድረ በዳ የመራ ምረቱ ለዘላለም ነው። ታለትዋን ያፈለቀ ምረቱ ለዘላለም ነው እና ታላላቅ ነገስታትን የገደለ ምረቱ ለዘላለም ነው እና ጽኗንን ነገስታትን የገደለ ምረቱ ለዘላለም ነው እና የአሞራውያን ንጉስ የሆንን ምረቱ ለዘላለም ነው የባሳ ንጉሳ ግን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 ምሕረቱ ለዘላለም ነው እና ለአብ ምስጋና ይገባል። ለወልድ ምስጋና ይገባል። ለመንፈስ ቅዱስም ምስጋና ይገባል። ለአብ ምስጋና ይገባል። ለወልድ ምስጋና ይገባል። ለመንፈስ ቅዱስ ምስጋና ይገባል። ለአብ ምስጋና ይገባል። ለወልድ ምስጋና ይገባል። ለመንፈስ ቅዱስም ምስጋና ይገባል። አምላክን ለወለደች ለመቤታችን ለንጽሕት ለቅድስት ለድንግል ማርያም ምስጋና ይገባል። ለኢየሱስ ክርስቶስ መስቀልም ምስጋና ይገባል። ክርስቶስ በቸርነቱ ያስበው ዘንድ ዳግመኛ በመርጫ ጊዜ እንዳያሳፍርን ስሙን ለማመስገን ያነቃን ዘንድ እርሱን ለማምለክ ያጽነን ዘንድ መቤታችንን ጸሎታችንን አሳርጊልን፣ ኃጢአታችንን አስተሰርይልን፣ በጌታችን መንበር ጸሎታችንን አሳርግልን። ይህንን ብስት ላበላን፣ ይህንን ፅዋላጥጣን ምግባችንን አልፍታችንን አዘጋጀልን፣ ኃጢአታችን ሁሉ ለታገሰልን፣ ክቡር ደሙን ቅዱስ ሥጋውን ለሰጠን እስከዚህ ሰዓትም ላደረሰ ለሱ ለሁሉ እግዚአብሔር ፍጹም ምስጋና ይገባል። ለወለደችው ለድንግል ማርያም ምስጋና ይገባል። ለክቡር መስቀሉ ምስጋና ይገባል። የእግዚአብሔር ስሙ ፈጽሞ ይመሰገን ዘንድ ዘውትር በየጊዜያቱና በየሰዓቱ ምስጋና ይገባል። በእውነት የጽርቅ ብርሃን የሚሆን አምላካችንን ክርስቶስን ይወለድሽልን ንጽት ወይ ደስ ይበልሽ ነጽት ድንግል ወይ ለነፍሳችን ይቅርታ ያደርግ ዘንድ ኃጢአታችንንም ያሰሰርልን ዘንድ ወደ ጌታችን ለምኚልን። በእውነት ለሰው ወገን አማላጅ የምትሆኚ አምላክን የወለድሽ ንጽሕት ቅድስት ድንግል ማርያም ወይ ደስ ይበልሽ። የኃጢአታችን ስርየት ይሰጠን ዘንድ በልጅሽ በክርስቶስ ፊት ለምኚልን። በእውነት ድንግል የምትሆኚ ንጽሕት ድንግል ወይ ደስ ይበልሽ። የባሕርያችን መመኪያ ወይ ደስ ይበልሽ። አምላካችንን አማኑኤልን የወለድሽልን ወይ ደስ ይበልሽ። በጌታችን በኢየሱስ ክርስቶስ ፊት ነሆነ ተኛ አስታራቂ ሆነሽ ታስቢን ዘንድ ኃጢአታችንን ለሚያስተሰርይልህ ዘንድ ለዘላለሙ አሜን። የምረት አባት፣ የቅርታ ባለቤት አባታችን፣ ፈጣሪያችን፣ መድኃኒታችን ኢየሱስ ክርስቶስ ምረቱን ቸርነቱን የላክልን ለዓለሙ ሰላም፣ ለእኛም ለልጆቹ ለሕዝበ ክርስቲያኑ መረጋጋትን፣ ለምድሪቷ በረከትን ያድልልን ይስጠን። አገራችንን፣ ሃይማኖታችንን፣ አንድነታችንን ከጥፋት ከመለያየት ይጠብቅልን እኛ ደም ልጆችን ከመከራ ከስቃይ ከስደት ከረሃብ ከጦርነት ከወረሽ በሽታ ከድንገተኛ ሞት ከቀሳፊ ሰይጣን ቅዱሱ ደጉ ቸሩ አባት እግዚአብሔር ሁላችን ይጠብቀን። በህመም ላይ ለሚሰቃዩ ወገኖች በየቤታቸው በየሆስፒታሉ ሲታሉ ተኝተው መተንፈስ ለቃታቸው መገላበጥ ለተሳናቸው ቅዱስ የሆነው ጌታ እግዚአብሔር አባታችን ፈውሱን ጤናውን ያድላቸው። ሰላሙንም ይስጣቸው። በትዳር ያላችሁት ትዳራችሁን ይባርክ ልጆቻችሁን ይባርክ መልካም ስራችሁን ይባርክላችሁ። ትዳር ለሌላችሁ ንጹሕ ትዳር ይስጣችሁ። ልጅ ለሌላችሁ ልጅ፣ ስራ ለሌላቸው ተመስገን የምትሉበትን ስራ ያድላቸው፣ ይስጣችሁ። የምህረት አባት የይቅርታ ባለቤት አባታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ምረቱን ቸርነቱን ይላክልን። ጾም ጸሎታችንን ይቀበልልን። ለብርሃነ ትንሳኤው በሰላም በፍቅር በአንድነት በሃይማኖት በመግባባት በመረዳዳት በመደጋገፍ ሁላችንም የሚያደርስ የምሕረት አባት እሱ ከሚያውቀው እኛ ከማናውቀው አደጋ መከራ እሱ ይጠብቀን። ስለ እናቱ ስለ ንጽሕ ስለ ቅድስ ድንግል ማርያም ብሎ ይማረን። ስለ ቅዱሳን መላእክት ስለ ቅዱሳን ነቢያት ስለ ቅዱሳን ሐዋርያት ስለ ቅዱሳን ሰማዕታት ስለ ቅዱሳን ጻድቃን ስለ ቅዱሳን አሮ ስለ ህፃናቱ ምረቱ ቸርነቱ የበዛ አባት ይማረን። ስለ ጻዲቁ ስለ አቡነ ኪሮስ የኪሮስ አምላክ ይቅር ይበለን። ስለ አርባዓቱ እንስሳ ይቅር ይበለን። ስለ ቅዱስ ጊዮርጊስ ይቅር ይበለን። ስለ ቅዱስ መርቆሪዎስ ይቅር ይበለን። ስለ ቅዱስ ዮሐንስ ይቅር ይበለን። ስለ ጻዲቁ ስለ አቡነ ሀብተ ማርያም ስለ አቡነ ተክለ ሃይማኖት ስለ አቡነ አረጋዊ ስለ አቡነ ሙሴ ስለ አቡነ ሰላማ ከሳቴ ብርሃን ስለ አቡነ ስትንፋስ ክርስቶስ ብሎ ይቅር ይበለን። ባህሪው ሩሩ ጌታ እንደ ኃጢአታችን ብዛት እንደ ሰውነታችን ክፋታ ይመልከት ምረቱን ቸርነቱን ያብዛለን። አጽራሪ ቤተክርስቲያንን፣ አጽራሪ ተዋህዶን፣ አጽራሪ ቀዳማትን፣ አጽራሪ አባቶችን፣ አጽራሪ ሊቃውንትን፣ አጽራሪ መምህራንን፣ አጽራሪ ምዕመናንን ያስታግስልን። ከቅድስት ቤተክርስቲያን የራቁ ከሃይማኖት የወጡ ቁሳቁስ ያታለላቸው ነዋይ ያታለላቸው ወደ ጨለማ የከተታቸው መንገዱ የጠፋባቸው ቅዱስ የሆኑ ጌታ እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ይመለሳቸው ለቃሉ ተገዥ ያደርጋቸው። የተራቡትን ያብላለን፣ የተጠሙትን ያጠጣለን፣ የተራቆጡትን ያልብስልን። በመከራ ያሉትን ከመከራ ሥጋ ከመከራ ነፍስ ሁላችንን የሚሰውረን ይጠበቀን። ምረቱ ቸርነቱ የበዛ በጸሎት አስበን አትርሱን ብሎ የተማጸኑትን አባታችን ሁላችንን የሚያስበን መልካምን ምኞታችንን ይፈጽምልን፣ ይሙናልን ከክፉ ነገር እሱ ይሰውረን፣ ይጠብቀን። ሀገራችን ውስጥ የገባውን ይህንን የአውሬ መንፈስ የደራጎንን መንፈስ ጠራርጎ አምላካችን ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ የገባውን ጠራርጎ ያጥፋልን የሰውን ደም የሚያፈስ የሰውን ሕይወት የሚያስቀጥፍ ሰላማችንን የነሳ ፍቅራችንን ያቀሰቀሰ አንድነታችንን ያለያየው እኛም ማናየው እሱ ግን የሚያይን መረብ ውስጥ እንድንገባ መረቡን እየዘረጋ በመረቡ የሚያጠምድ እንደሚይዘን የዲያብሎ ሰራዊቱን ጠራርጎ ወደ ጥልቁ ይጣልልን ያስገባል። የምህረት አባት የይቅርታ ባለቤት ምህረቱን ቸርነቱን ያብዛልን፣ ምህረቱን ቸርነቱን ያብዛልን፣ ይቅር ይበለን፣ አሜን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለማን እመቤታችን ቅድስት ንጽሕት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላ ንጽሕት ሆይ ደስ ይበልሽ። ጸጋን የተመላ ክብርት ሆይ ደስ ይበልሽ። ጸጋን የተመላ ንጽሕት ሆይ ደስ ይበልሽ።

ወወልድ ወመንፈስ ቅዱስ አህዶ ስላሴ ቅዱስ የሆነው ጌታ አምላካችን እግዚአብሔር ስሙ ክብርና ምስጋና ለሱ ይሁን። የድረስ እናታችን ንጽሕት ቅድስት ድንግል ማርያም ከሳሞጫ እስከ መጠለቂያ የተመሰገነ ይሁን አሜን። የዓለም ንጉስ ኢየሱስ ክርስቶስ የተሰቀለበት መስቀሉ ፍቅሩን የገለጸበት ስጋውን የቆረሰበት ደሙን ያፈሰሰበት የሞተበት መስቀሉ ክብርና ምስጋና ለሱ ይሆን። ቅዱሳን መላይች፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ሰማዕታት፣ ቅዱሳን ጻድቃን፣ ቅዱሳን አበው ስማቸው ለዘላለም የተመሰገነ ይሆን አሜን። የተወደዳቸው የተከበራቸው የክርስቶስ ቤተሰቦች የማምላክ የንጽሕት የቅድስት የድንግል ማርያም የስራት ያደረግ ቃል ኪዳን ልጆች የመስቀሉ አማኞች የቅዱሳኑ ወዳጆች፣ ክቡራን አዛውንት አባቶቻችን፣ ክቡራን አዛውንት እናቶቻችን፣ ወንድሞቻችን፣ እህቶቻችን፣ ህፃናትንም ጨምሮ በሰበሰበን በወደደን ማፍቀረን በኢየሱስ ክርስቶስ ፍጹም ሰላም ለምናዋላችሁ ለምናመሻችሁ እንደምን አደራችሁ? አሜን። ለውላአምላክ ቅዱስ ጌታ እግዚአብሔር ይመስገን። እንኳን ለዚች ሰዓት ለዚች ደቂቃ በሰላም በጤና አደረሰን አደረሳችሁ። እግዚአብሔርን ስሙን ጠፍተናል ክብሩን እንድንወርስ እሱ ፈቅዶልናል። እግዚአብሔር ይመስገን እና ለኃጢአታችን ብዛት እንደ ሰውነታችን ክፋት ያልተመለከተ ያላየን፣ አይቶ እንዳላየ ያለፈን፣ ሰምቶ እንዳልሰማ የሚያልፈን አባታችን እግዚአብሔር ይመስገን። ቀኑን በሰላም ውለን ወደ ቤታችን እንድንገባ የረዳን አባት እግዚአብሔር ይክበር ይመስገን። እግዚአብሔር ይመስገን። እንግዲህ ከዚያኛው ቤት ወደዚህኛው ቤት ያው ወጥተናል። ከዚህኛው ቤት ወደ ለኛ ቤት ደግሞ ቤታችን እንዲያምር የእሱ ፈቃድ ይሁን። ለዚያ ነው ጎንበስ ቀናው፣ ጾሙ ጸሎቱም፣ አስራት በኩራቱም መስዋዕቱም እያንዳንዱ መልካም ስራችን በዚህኛው መልካም ከሰራን በላይኛው ዋጋ አለን ማለት ነው። ለዚህ ነው። ስለዚህ እግዚአብሔር ይመስገን። ያው ዛሬ እቃየን ጥቅልል አድርጌ ወደዚህኛው ገብቻለሁ ማለት ነው። ከዚያ ለምን ለቀቅ ብትሉኝ ጸሎቱ አልተስማማቸውም። ድምፁ ረበሻቸው፣ ሰዎችን ማለት ነው። ስለ ረበሻቸው፣ ስለዚህ ምን ማድረግ ስላልቻለ ወደዚህ መተናል ማለት ነው።

ሲቀጥል ደግሞ አስቸጋሪ ነው። ከዚህ ሰው ከዚህ ሌላ ከዚህ ሌላ ሌላ ሃይማኖታቸውም ሌላ። ስለዚህ እንደዚህ ከመሆኑ በፊት ያወረን ሳይደርስ ነው ጥ የወጣት ማለት ነው። ትርምስ ካለበት ምንም ሰላም ስለማይገኝ፣ ስለዚህ ተረጋግቼ ጸሎት ባደርግ ይሻላል በማለት ያው ለሞጀ ዛሬ ጫርስኩ ማለት ነው። ትናንት እንደዚ እንደዚ ፍሬቡሎስ ከሚንቀጠቀጥ ድረስ ያው እግዚአብሔር መስገን ሁሉን አሟልቶ የሚሰጠው አባታችን እግዚአብሔር ነው። ያው ሰይጣን እንግዳ ቢያጋባ ቢያወቀንም ቢረብሸንም ተስፋ ቢያስቆርጠንም ቢያባላንም ቢያለያይንም ስለዚህ ሰብሰብ በሚያደርገን ቀላኔ ቀራኒ የተሰቀለ አባታችን እግዚአብሔር ስላለ አምላካችን ጾም ጸሎታችንን ይቀበልልን። ልመናችንን ጸሎታችንን ይቀበልልን። ሰላም ፍቅርን ለሁላችን የሚያድለን በጸሎት ሁላችን እንድንበረታ እግዚአብሔር ይርዳን። እግዚአብሔር ሁላችንን የሚጠብቀን ያው ጸሎት እግዚአብሔር ይፍቀድ። አንዱን ሰው ማስነሳት ይችላል። ስለዚህ ነገ ተነጎዳ እንነጋግረዋለን።